ድምፁ አስረቅራቂ ነው። ጉሮሮው ቃላትን ለማውጣት የሰላ የተለያዩ ነሽዳዎችን ማድረስ የቻለ ወጣት ነው። በእስልምና ሃይማኖት ተከታዮች ዘንድ የተወደደ ለወጣቶቹ ደግሞ መልካም አርአያ የሆነ የቁርአን ሐፊዝና ሙነሽድ እንደሆነም ታውቋል። ሙሀመድ ሰኢድ ታዲያም አሁን በድንገት ህይወቱ በማለፉ ብዙሃን እያዘኑም ይገኛሉ። ወይኔ ጓደኛዬ፣ ወዳጄ እያሉ የሚያነቡለት ብዙ ናቸው። ህይወቱ ከማለፉ በፊት በማህበራዊ ትስስር ገጹ ላይ ያኖረው መልእክትም የበርካቶችን ልብ የሰረቅናም ያሳዘነ ሆኗል። ለመሆኑ ወጣቱ ምን አጋጠመው? እንዳሰሰዋለን። በርካቶችን ያስለቀሰውና ህይወቱ ከማለፉ በፊት ያስተላለፈው መልእክቱስ ምን ይሆን እንመለከተዋለን። እንደምን አላችሁ የጎራ ስቱዲዮ ቤተሰቦቻችን! ጎራ ስቱዲዮ ወቅታዊ፣ ማህበራዊ፣ አዝናኝና አስተማሪ የሆኑ ልዩ ታሪኮችን በመዳሰስ ወደ እናንተ ውድ ተመልካቾች የሚያቀርብ ሚዲያችን ነውና ሰብስክራይብ እንድታደርጉን በአክብሮት እንጠይቃችኋለን። ዛሬ የሙሐመድ ሰኢድን ህልፈተ ህይወት አስመልክቶም የወጡ መረጃዎችን አካተን ይህንን መሰናዶ አሰናዳን። እስከ መጨረሻው ተከተሉን። ወጣቱ ሙነሺድ ሙሐመድ ሰኢድ የተወለደው በወሎዋ መዲና ደሴ ከተማ ነው። ያደገውም በዚያው ነው። አስተዳደጉ እንደ ማንኛውም የደሴ ልጅ ቢሆንም ወደ ሃይማኖቱ የቀረበ ልጅ እንደነበር ይነገራል። ልጅነቱን ባሳለፈበት መንደር ውስጥ ከሁሉ ጋር ተግባቢ ሳቂታና ተጫዋች እንዲሁም በሁሉ ዘንድ ተወዳጅ መሆኑ ይታወቃል። ተግባቢነቱ ከእስልምና እምነት ተከታዮች ብቻ ሳይሆን ከክርስቲያን ጓደኞቹና አብሮ አደጎቹም ጭምር ነው። ወጣቱ ሙሀመድ ሰኢድ በመግቢያችን ላይ እንደጠቀስነው የቁርአን ሐፊዝናም ሙነሸድ እንደሆነም ይታወቃል። በልዩ ልዩ ነሽዳዎቹ ደግሞ በመላው ህዝብ፣ በሙስሊም ዘንድ እንዲታወቅም ሆነም በተለይም ፊዳካን ስጦታይም አፈር እየጫኑና መሰል ነሽዳዎቹ እጅግ የሚታወቁ ናቸው። ከሁሉ በላይ ደግሞ ሁሉም ሙስሊሞች አንድነታቸው እንዲጠበቅ ትልቅ ምኞት እንደነበረው የተለያዩ ሚዲያዎች ጠቁመዋል። ሙሀመድ ሰኢድ ባለትዳር የቤተሰብ አስተዳዳሪ እንደነበር ይታወቃል። በመሰረተው ቤተሰብ አራት ልጆችን የወለደ ሲሆን በመልካምናም በስነ ምግባር ልጆችን ያሳድግ እንደነበረም የሚያውቁት ይናገራሉ። ኡስታዝ በድር ሁሴን ስለ አሳዛኙ ሙሀመድ እንዲህ ይላል። ተወዳጅ ወንድማችን ሙሐመድ ሰኢድ በዘንድሮ ረመዳን መጨረሻም ዑምራ መሄድን ከመጠን በላይ ፈለገም። ብዙ ወንድሞችን ስለዚህ ጉዳይ ማማከር ጀመረም። አረ እባክህ አንተ እኮ አቅም የለህም ዋጋው ደግሞ ውድ ነው ሲሉ ነገሩት። አረ በፍጹም ብሎ መለሰ። ሙሐመድ ከረመዳን በኋላ ብትሄድ ይሻላል ብለው ሊያግባቡትም ሞከሩም። አይሆንም የረመዳን መጨረሻዎቹን ቀናት ዑምራ ነኝ አለፈርጠም ብሎም። ምንድነው ደግሞ አንተ መጨረሻ አደረግከው እኮ ብለው ሲቀልዱበት ያው በሉት ብሎ መለሰላቸው፣ ይላል ኡስታዝ። ከዚያም ቪዛ ፍለጋም ተንከራተተም፣ ወጣ ወረደ። ፈጣሪ ፈቀደና ህልሙ ተሳካ። ሰዎች ገንዘብ ስላላቸው ብቻ ሳይሆን ሲጠሩ ብቻ ወደሚሄዱበት የፈጣሪ ቤት ሄደ፣ በማለት ይጨምራል ኡስታዙም። የሚወደውን ስፍራ ረገጠም። ኡምራን ፈጽሞ መዲናን ዘይሮ ወደ ሀገር ቢመለስም በድንገት ወደ አሄራ ሄዷል፣ ይላል እውነትም የመጨረሻው ኦምራ ነበረች በማለት ኡስታዝ በድር በሐዘን መናገሩ ነው የተሰማው። ኡስታዝ በድር ሁሴን በአባድር መስጂድ ላይ ሽኝቱ ላይ የተናገረው ሐሳቡ ነው ይህ ያቀረብንላችሁ። በበርካታ ሙስሊም ኢትዮጵያን ዘንድ የተወደደው ይህ ወጣት ህይወቱ በድንገት የተቀጠፈው ምን ቢያጋጥመው ነው አስከትለን የምንመለከተው ነው። ከረመዳን 24 ጀምሮ እስከ ሸዋል 3 ድረስ ሐረም እያደረገም ስለ መሰንበቱ የሃሩን ሚዲያ መረጃ ይጠቁማል። ወደ ሀገር ቤት እስኪመለስበት ድረስ በመዲና ዘይራ እያደረገ እንደቆየም መረጃው ይጨምራል። ፊዳ ካአን ስጦታይም አፈር እየጫሩና መሰል ነሽዳ ስራዎችን በማቅረብ የሚታወቀው ወጣቱ መሐመድ ሰኢድ ባጋጠመው ድንገተኛ ህመም ምክንያት ድንጋጤ የተሰማቸው ወዳጆቹና ቤተሰቦቹ ወደ ህክምና ተቋም ይወስዱታል። ቦታው ደግሞ አሚን አጠቃላይ ሆስፒታል ነበረም በወቅቱ ነገሩ ድንገት ስለነበር ለሞት የሚያደርሰው የከፋ ነገር ይፈጠራል ብለው አላሰቡም ነበር ሁኔታው ግን እንደታሰበው ሳይሆን ቀረም ህክምናውን ሲከታተል ቆይቶም ትናንት ሐሙስ አመሻሽ ላይ ህይወቱ እንዳለፈም የተለያዩ ምንጮች ይጠቁማሉ። ያኔ ቤተሰቦቹ የሚሆኑትን አጡ ወዳጆቹና ጓደኞቹም እንዲሁም የህልፈቱ ዜና በተለያዩ ሚዲያዎች መሰራጨት ከጀመረ በኋላ በነሺዳዎቹ የሚያውቁት ሁሉም ሀዘናቸውን ሲገልጹ አምሽተዋል። ከዚያም በኋላ አዲስ አበባ መከኒሳ በሚገኘው አባድር መስጂድ ሰላተል ጅናዛው ተደርጎለት የቻሉ ሁሉ ወደዚያ በማቅናት ሂደቱን ተከታትለው አምሽተዋል። ትናንት አመሻሽ በእንዲህ ያለ መንገድ በድንገተኛ ህመም ህይወቱ ያለፈው የቁርአን ሐፊዙ ሙነሽድ ሙሐመድ ሰኢድ ሰላተል ጅናዛው ወደ ተወለደባት ደሴ ገባም ከዚያም ከጁምአ በኋላ ሰላተል ጅናዛው በዚያው በደሴ አረብ ገንዳ መስጂድ ከተሰገደበት በኋላ በደሴ ካራጉቱ ጉዥ መካነ መቃብር ስርዓተ ቀብሩ መፈጸሙ ነው የተነገረው። በዚያም በርካታ ሙስሊሞች፣ ቤተሰቦቹ፣ ወዳጆቹ እንዲሁም የደሴ ከተማ ነዋሪዎች በተገኙበት መፈጸሙ ነው የተነገረው። ታዲያ ይህንን ያዩ ሁሉ እያለቀሱ በከፍተኛ ሀዘን ላይ መሆናቸው ቢታወቅም፣ ከሁሉ በላይ የባለቤቱና የልጆቹ ሀዘን ግን የከፋ ስለመሆኑ ተነግሯል። በርካቶችም እንዴት ችላው ይሆን እያሉ ስለ ባለቤቱ እያዘኑ ይገኛሉ። ሙሐመድ ሰኢድ ሕይወቱ ከማለፉ ቀደም ብሎ በማህበራዊ ሚዲያ ትስስር ገጹ ላይ ያስቀመጠው መልእክት የበርካቶችን ልብ የነካ መሆኑ ተነግሯል። መልእክቱም ሞት ለሁሉም የማይቀር መሆኑን በመጠቆም የዱንያ ሕይወት እንደ ታክሲ ነች ሁሉም ተራውን ጠብቆ ይወርዳል በማለትም አስቀምጧል። ከዚህ በተጨማሪም ከሸክሞች ሁሉ እንደ እዳ የሚከብድ የለም፣ አላህ ይክፈልልን ሲልም ለተከታዮቹ ማድረሱን ተመልክተናል። ታዲያም እነዚህ መልክቶቹን የተመለከቱ ሁሉም እጅግ ልባቸው ተሰብሮ በሐዘን ላይ ይገኛሉ። የሐሩን ሚዲያ መረጃ እንዲህ ይላል። ሙነሽድ መሐመድ ሰኢድ የአራት ልጆች አባት ሲሆን የቲም ልጆችን መንከባከብ የሁሉም ሙስሊም ኃላፊነት እንዲሆን ጥሪ ቀርቧል፣ በማለት በመረጃው አካፍሏል። ለየቲም ልጆቹ የምንለግስለት ስጦታ ካለም በልጆቹ እናት በባለቤቱ አካውንት የምንችለውን እንድንነይትም ጥሪ አቅርቧል። ታዲያም በባለቤቱ በልጆቹ እናት የተቀመጠው አካውንት ቁጥር ኮሜንት ላይ እናኖርላችኋለን። የምትችሉትን ድጋፍ እንድታደርጉም እኛም በሚዲያችን ስም እንጠይቃለን። ከደሴያችን አብራክ የተገኘውና በኢስላማዊ ነሽዳዎቹ የሚታወቀው ሙሀመድ ሰኢድ ገና በለጋ ድሜው ህይወቱ በማለፉ እናዝናለን የሚሉት የደሴ ወጣቶች ናቸው። ፈጣሪ ነፍሱን እንዲምረው ለቤተሰቦቹና ወዳጆቹ በሙሉ መጽናናትን የሚመኙም ብዙሃን ኢትዮጵያ ናቸው። ሀዘናቸውን ከሚገልጹት መካከል ደግሞ ክርስቲያን ወንድሞቹም ይገኝበታል። እኛም ለቤተሰቦቹ ለወዳጆቹ፣ እንዲሁም ለመላው ህዝበ ሙስሊም ሁሉ ፈጣሪ መጽናናት እንዲሰጥልን ተመኘን። ጎራ ስቱዲዮ ወቅታዊ፣ ማኅበራዊ፣ አዝናኝና አስተማሪ የሆኑ ልዩ ታሪኮችን እየዳሰሰ ወደ እናንተ ውድ ተመልካቾች የሚያቀርብ ሚዲያችን ነውና ሰብስክራይብ እንድታደርጉን ባክብሮት ጠየቅን። ዛሬ በእስልምና እምነት ተከታዮች ዘንድ እጅግ የሚታወቀው ወጣቱ ሙሀመድ ሰኢድን ህልፈተ ህይወቱን በሚመለከት ያጋጠመውን ነገር አይተን ስለ ቤተሰቦቹና ዛሬ ስለ ተከናወነው ስርዓተ ቀብሩ በጠቅላላ መረጃውን አጠናቅረን በእንዲህ ያለ መንገድ ወደ እናንተ አደረስን። ስለ ተከታተላችሁና መሰግናለን። በሚቀጥለው እስክንገናኝ መልካም ጊዜ ለእናንተ ይሁን።